እየሆንኩ ነው። ምንድን ነው የተፈጠረው ነገር? ምን አይነት አፍቃሪ እንደነበርክ ለማወቅ ያሉ ሀረግ ድራማን እንዴት አያችሁት? እንግዲህ በመጨረሻም ኤፍራታ አርግዛለች። ኤፍራታ ግን ከዚህ በላይ ባተሰቃይ፣ ባታለቅስ፣ ባታዝን ደስ ይለኛል። ሲቀጥል እንግዲህ ናታን የዲያራ እናት ከባድ ማስጠንቀቂያ ሰጥተውት ነበር። ድጋሜ ልጄ ልታገኛት ከሞከርክ ልጄ ከወደደችና ና ካፈቀረችህ ወደድክም ጠላህም ታገባታለህ የሚል ከባድ ማስጠንቀቂያ ሰጥተውታል። ነገር ግን ናታን እንግዲህ ዲያራን ደውሎ ከዲያራ ጋር ጊዜ እያሳለፉ አይተናል። ዲያራና ናታን እዚህ ድራማ ላይ ከተፋቀሩ ይሄ ድራማ በጣም ነው የሚያሰላው። ሲቀጥል እንግዲህ ኤፍራታ ብዙ ዋጋ እየከፈለችለት ናታንን ለማዳን ነበረ። አሁን ላይ ደግሞ ናታንን እና ዲያራ ከተፋቀሩ ኤፍራታ በጣም ትጎዳለች። ሲቀጥል እንግዲህ ኤፍራታ እና ያፌት ጊዜ እያሳለፉ ባሉበት ሰዓት እንግዲህ እና ማን ነው ያፌት ራሱን ስቶ ስለወደቀ ሰክሮ ስለመሰላት እንግዲህ ኤፉዬ ከኪሱ ቁልፍ አውጥታ ልትሄድ ስትል እጇን ይዟታል ማለት ነው። እንግዲህ ኤፍራታ አሁን ላይ ያላወቀችው ነገር ያፌት አሁን ላይ ኤፍራታን እየሰለላት ነው ያለው። ምክንያቱም ከናታን ጋ እየሰራች ነው አይደለም የሚለውን ለማወቅ እየፈለገ ስለሆነ በዚህን ሰዓት እንግዲህ ኤፍዬ ተበልታለች ማለት ነው። እኔ የኤፍራታን መጨረሻ ለማየት በጣም ጓጉቼ ነበር። ዛሬ እንግዲህ ክፍል 94 ይለቀቃል ብዬ ነገር ግን አልተለቀቀም። ሀረግ ድራማን እንዴት አያችሁት ውድ ቤተሰቦቼ? ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን አትርሱ ማለት ነው። ሲቀጥል እንግዲህ አቤል ለጽዮን እንድትመጣና ና እንዲያገኛት ፈልጎ ነበር። ነገር ግን ጽወንም ደግሞ ስልኩን ጆሮ ላይ ዘግታበታለ። በፍጹም እጅ ልሰጥ አይገባም ይሄን ልጅ የሆነ ነገር ማድረግ አለብኝ እያለች ነበር እና በእርግጠኝነት ጽወን ታሸንፏል ብዬ ተስፋ አደርጋለሁ። ሲቀጥል እንግዲህ ቢንያምና ናታን የመጨረሻ ማስጠንቀቂያ፣ ቢንያም ለናታን ድጋሜ እህትህም ሆነ አንተ አጠገቤ እንዳደርሱ ብሏቸዋልና ናታንና ቢንያም በዚህን ሰዓት መታረቅ አለባቸው። ምክንያቱም ሁለቱም ሁሉም ተያይዘው አብረው ይህንን ጉዳይ ማለፍ አለባቸው። ሲቀጥል እንግዲህ ቢኒያም ጠበቃ እንደመሆኑ መጠን አሁን ላይ ናታን እየሰራ ያለው ወንጀል ካወቀ በእርግጠኝነት አሁንም ድጋሚ ቢኒያም ናታንን ሊያናገረው አይችልም። እንዲሁም ደግሞ ምናልባትም ቢኒያም ናታንን አሳልፎ ሊሰጠው ይችላል ማለት ነው። ምክንያቱም እንግዲህ ጠበቃ እንደመሆኑ መጠን ማለት ነው እና ሀረግ ድራማ እጅግ በጣም ደስ የሚልና አጓጊ የሆነ የመጣ ድራማ ነው። ውድ ቤተሰቦቼ እናንተስ እንዴት አያችሁት?